ጤና ይስጥልኝ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ ዓለም አየው ነኝ። አብራችሁን ቆዩም የመንግስት ሰራተኞች ማህበረሰቡን በቀናነት በማገልገል ዘላቂ ሰላም እንዲሰፍን የበኩላቸውን ሊወጡ እንደሚገባ የጎንደር ከተማ አስተዳደር አሳሰበም። በጎንደር ከተማ አስተዳደር የውጭ ባዳዎችንና የውስጥ ባንዳዎችን ቅጨት በማምከን አንጸባራቂ ድሎችን እናስመዘግባለን በሚል መሪ ሀሳብ በከተማው ከሚገኙ የመንግስት ሰራተኞች ጋር ውይይት ተካሂዷል። ተጨማሪውን ዘገባ ከዳንኤል ወርቄ እንከታተል። በጎንደር ከተማ አስተዳደር የውጭ ባዳዎችንና የውስጥ ባንዳዎችን ቅዠት በማምከን አንጸባራቂ ድሎችን እናስመዘግባለን በሚል መሪ ሀሳብ በከተማው ከሚገኙ የመንግስት ሰራተኞች ጋር ውይይት ተካሂዷል። በክልሉ በተፈጠረው የሰላም መደፍረስ ህዝቡን ለበርካታ ውስብስብ ችግሮች እንደዳረገው የውይይት ተሳታፊዎች ተናግረዋል። ዘላቂ ሰላም ለማስመዝገብ የመንግስት ሰራተኛው አስተዋጽኦ የጎላ በመሆኑ ለሰላምና ለልማት የድርሻቸውን እንደሚወጡ የውይይቱ ተሳታፊዎች ጠቅሰዋል። ሰላምን ለማረጋገጥ በፍትሐዊነት ማህበረሰብን ማገልገል ወሳኝ በመሆኑ መንግስት ሰራተኛው የአገልጋይነት ስሜት ተላብሶ መስራት እንደሚገባው ጠቅሰዋል። ችግርም ላይ ሆነን እንዴት አገልግሎት አስጠጣችን እና በየደረጃ ያሉ የመልካም አስተዳደር ችግሮችን እንዴት መፍታት አለብን የሚለው ላይ ነው ውይይት እየተካሄደ ያለው። ከዚያ አኳያ የመንግስት ሰራተኛው በተጨባጭ ያሉ የመልካም አስተዳደር ችግሮችን፣ የአገልግሎት አስጠጥ ችግሮችን በመፍታት በኩል ከፍተኛ ሚና አለው። አሁን ባሉት ችግሮች ሳንበገር ሳንቆም ወደፊት መራመድ መቻል አለብን። የሰላም እጦት አለ፣ የኢኮኖሚ ችግር አለ። የኑሮ ውድነቶች አሉ። ይሄ ሁሉ የተፈጠረው የሰላም ማጣት ነው። ሰላም ለማምጣት ደግሞ እያንዳንዱ የመንግስት ሰራተኛው ከቤቱ መጀመር መቻል አለብን። መንግስት ሰራተኛው በተሰማራበት የስራ መስክ ምርታማ እንዲሆን ውጤት እንዲያስመዘግብ በተለይ ደግሞ በእጁ ያለውንና ሊፈጽመው የሚገባው የአገልግሎት አሰጣጥ እና የመልካም አስተዳደር ችግሮችን ለመቅረፍ ፈጣን፣ ፍትሃዊ፣ ቅን አገልጋይ እንዲሆን ከማድረግ አኳያ ሚናውን ሊወጣ እንደሚገባ በግልጽ ያስገነዘበ ስለሆነ ህዝቡን የአገልግሎት አሰጣጥ ደረጃ የማርካት የማሳደግ ይጠበቅበታል፣ ብዬ ነው ማስበው። የመንግስት ሰራተኛው የከተማውን ነዋሪ በቀናነት በማገልገልና የተጀመረውን ሰላምን የማስፈን ስራ መደገፍ እንደሚኖርበት በጎንደር ከተማ አስተዳደር ሲቪል ሰርቪስና ሰው ሀብት ልማት መምሪያ ኃላፊ አቶ ነጻነት መንግስቴ ገልጸዋል። በብዙ አሁን ችግር እየሆነ ያለው የአገልግሎት አሰጣጣችን የመልካም አስተዳደር እጦት ችግሮቻችን ናቸው። ብዙም መክርባቸው አለም ብዙ እየተሻገር ናቸው። ስለዚህ እነዚህ ችግሮች የህዝብ ብሶት ይሆናሉ። እነዚህ የህዝብ ብሶቶች ደግሞ የፖለቲካዊ ትኮሳት እየሆኑ ነው። እንደ ሀገር እየተቸገር ነው ያለ ነው እና አጠቃላይ ከአገልግሎት አሰጣጣ አንጻር መንግስት ሰራተኛው ያለውን ኃላፊነት እና ተደማሪ አቅም ወስዶ ሀገር በመስራት ሂደት የራሱን የበኩሉን አስተዋጽኦ እንዲያበረክት፣ በፍጥነት በቅልጥፍና በጥራት እንድንሰጥ ነው የሚጠበቀው ና የሚጠበቀው ይሄ ነው። የውይይቱ መደረግ በልማት መልካም ማስተዳደርና በሰላም የተሻለ ውጤት ለማምጣት እንደሚያግዝ የጎንደር ከተማ ማስተዳደር አካባቢ ጥበቃ ጽዳት ውበትና አረንጓዴ ልማት ጽህፈት ቤት ኃላፊ አቶ ናለማሻገሪ ተናግረዋል። የልማትና የአገልግሎት አሰጣጥ ችግሮች በማህበረሰቡ ይነሳሉ ያሉት ኃላፊው ይህን ችግር ለመፍታት ማህበረሰቡ ከእጅ መንሻ ይልቅ ለመብቱ መቆም እንዳለበትም አሳስበዋል። በልማቱም በመልካም አስተዳደርና በሰላሙ የተመዘገቡ ድሎችን የበለጠ አጠናክሮ ለማስቀጠልና ከአሁን በፊት በመጣነባቸው መንገዶች ደግሞ ተግዳሮቶች ተስተውለዋል። ስለዚህ እነዚህን ተግዳሮቶች በመፍታትና ከአሁን በፊት የተመዘገቡ ድሎችን የበለጠ በማጠናከር ከመንግስት ሰራተኛው ጋር ተግባብቶ በቀጣይ ተልዕኮዎች ላይ የጋራ አድርጎ ለመውጣት ያለ አገልግሎት ከእጅ መንሻ የጸዳ ዛሬ ነገና ተብሎ ማይጉላላ ህብረተሰብ እንዲኖር ውይይቱ በከተማው በስድስት ክላስተር እና በስድስት ክፍለ ከተሞች ማዕከላት መካሄዱ ተገልጿል። አገልጋይነት ለሰላም የሚኖረውን ፋይዳ በመረዳት ኃላፊነታቸውን እንደሚወጡ በጎንደር ከተማ የሚገኙ የመንግስት ሰራተኞች ተናገሩም። ሰላም ለማስፈን የመንግስት ሰራተኞች መወጣት ባለባቸው ተካሂዷል። ቃል ኪዳን ኃይሌ ተጨማሪ ሰከባላት በጎንደር ከተማ አስተዳደር የውጭ ባዳዎችና የውስጥ ባንዳዎችን ቅዠት በማምከን አንጸባራቂ ድሎችን እናስመዘግባለን በሚል ሀሳብ በተካሄደው የውይይት መድረክ በከተማ ደረጃ ከ3600 በላይ የመንግስት ሰራተኞች ተሳታፊ ሆነዋል። አሚኮ በተገኘበት የፋሲል ና የጃንተከል ክፍለ ከተሞች የውይይት መድረክ የመንግስት ሰራተኞች የጸጥታ ችግሩ ዜጎችን ለማህበራዊ ና ኢኮኖሚያዊ ችግር መዳረጉን አንስተዋል። ባዘዞት አመራት ባላለው በውጭ ባዳዎች በውስጥ ባንዳዎች ልውስጥ ላይ የሀገራችን ከፍተኛ የሆነ ሴራ ሲሰራብን የቆየ ከመሆኑ ጋር ሰላማችን እንዲዛነፍና በሰላም መኖር እንዳንችል የሚያደርጉ ሰፊ የሆነ የሀገር አለንታ የሌላቸው ማህበረሰቦች ያሉ መሆኑ ይታወቃል። ፕሬዘር ተስፋ ይባላል። የፋሲል ክፍለ ከተማ የመንግስት ሰራተኛ ነኝ። ሰላም ባለመኖሩ ምክንያት ብዙ ነገሮች እየተጎዱ ነው። ያሉ የኑሮ ውድነቶችን የመማርና የማስተማር ተግዳሮት ስለፈጠረ መማርና ማስተማሩ ዙሪያ ላይ እሱን የተሻሉ ተማሪዎችን የማውጣት እንደ ሀገርም እንደ ክልልም ተወዳዳሪ የሆኑ ተማሪዎችን ከማውጣትና ነገ ከተማንም ሀገርንም የሚረከቡ ወጣቶች ከማውጣት አንጻር የጎዳነ በኑሮ ውድነቱም በጣም የጎዳነ ሶሻል ግንኙነታችን የታጠሩ ናቸው፣ መንገዶች እየተዘጉ የፋሲል ክፍለ ከተማ ዋና ስራ አስፈጻሚ አለባቸው ጀንበር መንግስት ሰራተኞች አገልጋይነት ለሰላም የሚኖረውን ፋይዳ በመረዳት ተገቢውን አገልግሎት መስጠት ይገባቸዋል ነው ያሉት። የጃንተከል ክፍለ ከተማ ዋና ስራ አስፈጻሚ ግርማቸው አስማማው በበኩላቸው መንግስት ሰራተኞች ለሰላም የበኩላቸውን ሊወጡ እንደሚገባ ገልጸዋል። አገልግሎት መስጠት ለሰላም ያለው ሚና ከፍተኛ ነው። ስለዚህ ማንኛውም የመንግስት ሰራተኛ የአገልጋይነት ስሜቱ ከጊዜ ወደ ጊዜ ማደግ መቻል አለበት። እሱም ባደረግን ቁጥር የተለያዩ አማራጮችን ሰላም ሊያደፈርሱ የሚችሉ ጉዳዮችን የሚያስቡ ኃይሎችን የመቀነስ እድል ስለሚኖረው አገልጋይነት ትልቅ ለሰላም ትልቅ ሚና ያለው ጉዳይ ነው። ህዝቡ የፈልገው የመጀመሪያ ሰላም ነው፣ ቀጥሎ ልማት ነው። ይሄ ደግሞ በምሁራኑ ነው ተሳስሮ የሚሰራ ስራ ስለሆነ በዋናነት ማጠንጠን ያለበት የመንግስት ሰራተኛው እዚህ አካባቢ ስራዎች ቢሆን የተሻለ ነውና ሚና መለየት ያስፈልገዋል። እንደ ክፍለ ከተማ ብልሹ አሰራርን መጸየፍ፣ የመልካም አስተዳደር ችግሮችን መቅረፍ፣ ህዝቡን በሰላም ወጥቶ እንዲገባ በጋራ መስራት፣ በሚመጣው ልክ ማህበረሰቡን ደፋቀና ብሎ ማገልገል ያስፈልጋል። መንግስት በቀጣይም ለሰላም ቅድሚያ በመስጠት መስራት እንደሚገባው የገለጹት የመንግስት ሰራተኞቹ ከመንግስትና ከህዝብ የተጣለባቸውን ኃላፊነት ለመወጣት ያላቸውን ቁርጠኝነትም ነግረውናል። ከእኔ ነው የሚጀምረው። እኔ አገልጋይ መሆኔን አውቄ፣ በቅንነት በታማኝነት እኔን ፈልጎ ለሚመጣ ደንበኛ አገልግሎት መስጠት ግዴታ ነው። ዳኛው ባላምባራስ እባላለሁ። ክልላችን በተለያየ ጊዜ ተጎድቷል፣ በተለያዩ ጊዜ በተነሱ ግጭቶችም በተበላሹ አስተሳሰቦችም ተጎድቷል እና እሱን ለመካስ ሁላችንም ሁሉ ማህበረሰብ በየተሰማራበት የስራ ዘርፍ ስራውን በአግባቡ መስራት አለበት። ለሰላሙ ራሱ ዘብ መቆም አለበት። የራሱን ሰላም ራሱ ማረጋገጥ አለበት። አንድ ሀገር የሚቆመው እኔ በግል የማስበው በኤሊቱ ጥንካሬ ነው እያስባሉ የመንግስት ሰራተኛው ደግሞ የተማረው የሚባለው ኤሊቱ የሚባለው አካል ነው እና በአገልግሎት አሰጣጥ ፍታዊ አለመሆን በሰዓት አለመግባት እና እኩል ሰዎችን አለማየት እሱ አንዱ ስርቆት ነውና እዳን እየተሸከመን ያለና የመንግስት ሰራተኛው ይሄን በደንብ በግልጽ ተወያይቶ ተነጋግሮ በፍትሃዊነት አገልግሎት መስጠት አለበት። ፈታኝ ሁኔታዎችን ለመሻገር ብሎም ዘላቂ ሰላም ሰላምና ልማትን ለማረጋገጥ በጋራ መስራት እንደሚገባ ተመላክቷል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የሚገኙ የመንግስት ሰራተኞች ዘላቂ ሰላም ለማጽናት በሚደረገው ሂደት ኃላፊነታቸውን እንደሚወጡ አስታወቁም። በጎንደር ዙሪያ ወረዳ የውስጥ ባንዳዎችንና የውጭ ባዳዎችን ቅጨት በማምከን አንጸባራቂ ድሎችን እናስመዘግባለን በሚል መሪ ሀሳብ ከመንግስት ሰራተኞች ጋር ውይይት ተካሂዷል። ውይይቱ በዋናነት ዘላቂ ሰላም ለማስፈን ያለመ ሲሆን በወረዳ የሚገኙ የመንግስት ሰራተኞች ተሳትፈውበታል። የጎንደር ዙሪያ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቃዱ ታፈረ የውይይት መነሻ ጽሁፍ ያቀረቡ ሲሆን የህዝብን ተጠቃሚነትና የሀገርን እድገት ለማረጋገጥ የመንግስት ሰራተኛውን በመርመርቶ ውጤት ማስመዝገብ እንደሚገባ አስረድቷል። ጠንካራ መንግስትና ሀገር እንዳይገነባ የሚያደርጉ አካላትን ሴራ በማክሸፍ የመንግስት ሰራተኛው የድርሻውን መወጣት እንደሚገባውም ኃላፊው አስረድቷል። እየተስተዋለ ያለው የሰላም እጦት እንዳይባባስና ዘላቂ ሰላም ለማጽናት በሚደረገው ሂደት ኃላፊነታቸውን እንደሚወጡም የምክክሩ ተሳታፊ የመንግስት ሰራተኞች አስታውቋል። ሀገራዊ የፖለቲካ ሂደትን በማወክ የህዝብን ጥቅም የሚያሳጡና የሀገርን ለዋላዊነት የሚጻረሩ አፍራሽ አካሄዶችን የሚከተሉ አካላትን በእውቀት ላይ ተመስርቶ በመመከት በኩል የመንግስት የሰራተኛው ድርሻ ከፍተኛ ሊሆን እንደሚገባውም በምክክሩ ተነስቷል። እየተስተዋለ ባለው የሰላም ጦት እየተፈተኑ መሆኑን ያነሱት የመንግስት ሰራተኞቹ ሰላም የሁሉም መሰረት በመሆኑ ዘላቂ ሰላም ለማስፈን ሁሉም የማህበረሰብ ክፍል የድርሻውን ሊወጣ እንደሚገባም አሳስቧል። መረጃውን ያደረሰን የጎንደር ዙሪያ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። በአካባቢው ባለው አንጻራዊ ሰላም የቱሪዝም እንቅስቃሴው ተስፋ ሰጪ ሂደት እያሳየ መሆኑን በሰሜን ጎንደር ዞን በደባር ከተማ በአስጎብኝ ስራና በሆቴል ዘርፍ የተሰማሩ ባለሙያዎች ገለጹም። የአካባቢውን ሰላም በማስጠበቅ የጎብኚዎች ቁጥር እንዲጨምር ከማህበረሰቡ ጋር በቅርበት እየተሰራ መሆኑን የሰሜን ጎንደር ዞን ባህልና ቱሪዝም መምሪያ አስታውቋል። ያየፈንቴ እንደሚከተል ያቀርበዋል። ሰራተኛ ወደ መቀነስ ሄደናል። ቱሪዝም የለም ምንም ነገርም የለም። በጦርነቱ ምክንያት የቱሪስት ፍሰቱ ስለቆመብን ማለት ነው። እነዚህ ድምፆች የሰላም እጦት በሰሜን ጎንደር ዞን በቱሪዝም እንቅስቃሴ ላይ ያሳደረውን ጫና ያስተጋቡ የሰላም ተማጽኖ ድምፆች ናቸው። ወጣት ካሳ ብራኒ በዞኑ በሰሜን ተራሮች ብሔራዊ ፓርክ የዋልያ አስጎብኚ ህብረት ስራ ማህበር ሊቀመንበር ነው። የሰላም እጦቱ የአስጎብኚዎች ህይወት ላይ ከፍተኛ ጫና ማሳደሩን ያነሳል። በሰላም እጦቱ በጣም ብዙ ችግር ደርሰብናል። ፈታኝ ያደርገዋል ህይወታችን ማለት ነው። በዚህ ምክንያት ብዙ ትዳራቸውን የፈቷሉ፣ ንብረታቸውን ሽጠው ሌላ ቦታ የተሰደዱ አሉ። በኮሮና በሽታ በሰሜኑ ጦርነትና በክልሉ በተፈጠረ የሰላም እጦት ምክንያቶች የተቀዛቀዙ የጎብኚዎች ቁጥር በአስጎብኚዎች ህይወት ብቻ ሳይሆን በከተማዋ የሆቴሎች እንቅስቃሴ ላይ መጥፎ ጥላሁን አስቀምጧል። ስሜ ሰለሞን ወርቁ እባላለሁ። የስራ ኃላፊነቴ የራስ ልጅን ሆቴል ስራ አስኪያጅ ነኝ። ሰራተኛ ወደ መቀነስ ሄደናል። ደሞዝ ለመክፈልም ለሰራተኞች በጣም አስቸጋሪ ሂደት ላይ ነው እያለ ነው። ቱሪስት ቀረ እንግዳ ቀረ ማለት የከተማው እንቅስቃሴም ይቆማል ማለት ነው። ፍትሀለሁ ሙሉ ይባላሉ የጀራንባ ዋና ስራ አስኪያጅ። የተሻለ ነገር ለማድረግ ቱሪዝሙ ያስፈልጋል። ተጠቃሚ ብዙ ጋይድ አለ፣ ኩክ አለ፣ ፈረስ ጫኝ አለ፣ እቃ ከራይ አለ፣ ሁሉም ነገር የተጎዳው የቱሪዝም ፍሰት ስለቀነሰ ነው። በ2018 ዓ ም በታዩ አንጻራዊ ሰላም የቱሪዝሙ ዘርፍ መነቃቃት እየታየበት መሆኑን ከአሚኮ ጋር ቆይታ ያደረጉት የዘርፉ አካላት አንስተው፣ ሰላምን በማጽናት የታዩ ተስፋ ሰጪ እንቅስቃሴዎችን ማስቀጠል ይገባልም ነው ያሉት። ያው የዚህ መውጫ መፍትሄው ምንድን ነው? እንደኔ፣ አንደኛ ያው ውይይት ማድረግ ነው። እውነት ለመናገር ከአምና ዘንድሮ የተሻለ ነው ብሎ መውሰድ ይቻላል። የቱሪስት የሰላም ሁኔታ ከቀን ቀን እየተሻሻለ በመምጣቱ የቱሪስት ፍሰቱም በተወሰነ ደረጃ ዘንድሮ ተስፋ ሰጭ ነው ማለት ይቻላል። እየበለጠ ተጠናክሮ እንዲቀጥል ግን ሰላሙ በደንብ በሰላሙ ዙሪያ የሚመለከተው አካል በደንብ መክሮ ተወያይቶ የጋራ መፍትሔ ማምጣት መቻል አለበት ብዬ አስባለሁ። አሁንም ቢሆን አልፎ አልፎ ይመጣሉ እንግዶችና እነሱንም እየተቀበልን እያስተናግድ እንገኛለን። እንግዲህ ለወደፊት ጥሩ ይሆናል ብለን እናስባለን። ከዚህ የተሻለ ነገር ቢፈጠር ቱሪዝሙ እንቅስቃሴ ቢጀምር አንደኛ ተጠቃሚው እኛውን በቱሪዝም ምክንያት በዚህ ዓመት አሁን የተወሰነ ትንሽ ያለ እንቅስቃሴ አለ። አንዳንድ ብቅ ዝንድቅ ይላሉ፣ ያስደስታል። በዞኑ ከኮሮና በሽታ በፊት ከ32 ሺህ በላይ ጎብኚዎች የሰሜን ተራሮች ብሔራዊ ፓርክን ይጎበኙ እንደነበር መረጃዎች ያሳያሉ። በዞኑ በ2017 ዓ ም ወደ 4000 የሚጠጉ የውጭ ሀገራት ጎብኚዎች ወደ አካባቢው መምጣታቸውን የሰሜን ጎንደር ዞን ባልና ቱሪዝም መምሪያ ኃላፊ አስራት ክብረት ተናግሯል። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ2018 ሩብ ዓመት የተሻለ የውጭ ሀገራት ጎብኚዎች አካባቢው መጎብኘታቸውን አንስተዋል። ዞናችን ላይ በባለፈው ዓመት ይብዛሚነት ስም የተሻለ አንጻራዊ ሰላም ስለነበረ ወደ አራት ሺ አካባቢ ከፍ ያለበትና የተሻለ ቱሪስት ፍሰት የነበረበት በዚህ ዓመት ደግሞ ከባለፈው ዓመት ወስደን ስናየው እንግዲህ በሩብ ዓመቱ ከሁለት መቶ ሀምሳ በላይ የውጭ ሀገር ቱሪስት አካባቢያችን የጎበኙበት ሁኔታ አለ። አንጻራዊ ሰላም በመኖሩ የታየውን የውጭ ሀገራት የጎብኚዎችን ቁጥር ለመጨመር የተለያዩ ስራዎች እየተከናወኑ እንደሚገኙ ተጠቁሟል። በዚህ አመት እቅዳችን ወደ ሀያ ሁለት ሺህ ቱሪስት አካባቢያችን መጥቶ ይጎበኛል ብለን አቅደናል። እንደ መምሪያ ይሄን ለማድረግ ደግሞ ብዙ ስራዎች መስራት ይጠበቅብናል ማለት ነው። ከማህበረሰባችን ጋር እየመከርን ስራዎች እየሰራን ያለበት ሁኔታ ነው ያለ ሁሉም ለሰላም የበኩሉን ድርሻ በመወጣት ሀገር ከቱሪዝም ዘርፍ የምታገኘውን ተጠቃሚነት ማስቀ ሊቀጥል እንደሚገባም ኃላፊው አሳስበዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።